በጣም ምርጥ ኮንዲሽነር ይጀላችሁ መጥቻለሁ፣ ዛሬ ተወዱታላችሁ። በዚህ አጋጣሚ ፀጉሬን እንደዚህ ነው ራሱ ልስልስ ያደረገልኝ። እንዴት እንደሚያምር ፀጉሬ በዚህ አጋጣሚ በጣም ያምራል። በጣም ረጅም ነው። እርግጥ ስታጠበው ከታጠብኩ በኋላ ሲደርቅ በኋላ ነው ሲደርቅ ነው ከደረቀ በኋላ ነው እና ስብስብ የሚለው እና ግን፣ ውሃ ሲነካው እና እንደዚህ ስታጠበው በጣም ረጅም ነው። እግዚአብሔር ይመስገን። አሁን እንደውም ብዛቱ በጣም አሪፍ ነው። እናንተም በዚህ መልኩ ተጠቀሙት። ሰላም ቤተሰብ እንዲናቸው። ሰላም ናችሁ ወይ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተን በያላችሁበት አለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ዛሬ በአዲስ ቪዲዮ መጥቻለው እና ይህንን ይህንን ተልባ ወደ ግባት ይስመጣላችሁ ይህንን ተልባ በቀደም ጄል ሰርቼ ከዛ በኋላ የተረፈኝን ውሃ ጨምሬበት ቀቅዬው ከዛ ፍሪጅ ውስጥ አስቀመጥኩት ማለት ነው። ካስቀመጥኩት በኋላ ለሶስት ቀን ነው ለአራት ቀን አልተመቸኝም ነበር። አራት ቀን ምንም አልሆንም፣ ያው በረዶ ቤትም ፍሪጅ ውስጥ ስለሆነ ምንም አይበላሽም። ከዛ እዚ ጋ ሹፋን ተጠቅም ያለው ሹፋን በጣም አሪፍ ነው፣ ለፀጉር እድገት እንዲሁም ፀጉራችሁ ልስልስ ነው የሚያደርግላቸው። እና ሹፋኑን የተጠቀምኩት ሙቅ ውሃ ጨመርኩበት፣ ውሃ የፈላ ውሃ ጨመርኩኝ፣ ከዛ የሚበቃኝን አክል። በዚህ አጋጣሚ ሹፋኑ አጥቤዋለሁ፣ መጀመሪያ አጥቤዋለሁ፣ እና መታጠብ አለበት ምንም ቢሆን ያው መታጠብ አለበት ብዬ ነው ማስበው። እና እና በዚህ አጋጣሚ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁኝ አበረታቱኝ፣ እንዲሁም ላይክ ሽር፣ ኮመንት እያደረጋችሁ ለምታበረታቱኝ በጣም አመሰግናለውኝ። ከልብ ነው የማመሰግን የምር ምርጥ ምርጥ ኮመንት ለምትጽፉልኝ። ያው ስቅታ እያስቸገረኝ ነው፣ በጣም ይቅርታ ለድምፄ ቁርጥርጥ ማለት ነው። ከዛ እዚህ ጋር ተልባውን በዚህ መልኩ ተልባውን እንትን እያልኩኝ እንዴት ልቁረጠው? ቆርጬ ማስወጣት አልቻልኩም። ይህንን ፓርት ማለት ነው። ግልብጥ አላለብኝም። ግልብጥ ቢልብኝም ያው ምንም ችግር የለውም ዞሮ ዞሮ ንጹህ ነው። ግን በቃ ቀጠልኩኝ። እንደዛ እንደሆነ ቀጠልኩ። መጨረሻ ምታየት ይሆናል ማለት ነው። በሌላ በማጥለያ አጠለዋለሁና ያው እጅ እንትን አለ ተገለበጠብኝና፣ በዚህ አጋጣሚ ተልባ ተልባለፊታችሁን ስትጠቀሙ ባትጥሉት በጣም አሪፍ ነው። ሁለት ዙር መጠቀም ትችላላችሁና ደግሞ ይወፍርና በቃ በጣም አሪፍ ነው የሚሆነውና መፍጨትም ይቻላል። እኔ ግን አልፈጨውትም። በቀጣይ ግን እንደዛ አርጌ እሰራዋለሁ ብዬ ተስፋ አደርጋለሁኝ። ከዛ በዚህ መልኩ ተልባይን በዚህ መልኩ ውሃውን አውጥቼ ከዛ ምን አደረግኩኝ? ሹፋኑ ላይ ሹፋኑ ቢያንስ ለአስራ አምስት ደቂቃ እንደዚህ ዘፍዝፌዋለሁ። ከዛ አጠለልኩት በዚህ መልኩ ውሃውን ያለውን በደንብ አጥለዬ ከሹፋኑ ውሃ ጋር በደንብ አዋሃድኩት ማለት ነው። በዚህ አጋጣሚ ተልባ በጣም አሪፍ ነው። እውነት ፀጉራችሁ ምንም እንኳን እኔ ፀጉሬ ቢያለሰልስልኝም ደግሞ ፍሪዝ ሳረገውም ደግሞ በዛው ልክ ደግሞ ፀጉሬ በጣም ነው የሚነቃቀለው የሚበጣጠሰው። በዛም ነው ፍሪዝም አልወድም፣ በቃ ፍሪዝ ማድረግ። ነገር ግን ምንድን ነው ይህን ደግሞ ኮንዲሽነር በጣም ጠቀመኝ እና ፍሪዝ በምታደረጉ ሰዓት ራሱ እንደዚህ ኮንዲሽነር ሰርታችሁ ብትጠቀሙ ፀጉራችሁ አይሰባበርም፣ አይበጣጠስም። እና ከዛ እዚህ ጋር በመፍጫ አድርጌ አንድ ላይ ፈጨሁት። አንድ ላይ አድርጌ አድርጌ ፈጨሁትና ነገር ግን ይህንን ብቻ አይደለም ግዴታ እንዲጨምርላችሁ ወይም ደግሞ እንዲወፍርላችሁ ወይ መብዛት አለበት ሽፋኑ፣ ወይም ደግሞ ሩዝ መጨመር አለባቸው። እኔ እዚች ጋ የሩዝ ዱቄት ጨመርኩበት ለምን እንዲወፍርልኝ ስለፈለኩ ማለት ነው። ነገር ግን እዚ ጋ አንትን እንትን ስንፈጨው እንደዚህ ላይ ወፍር ይችላል እና በደንብ አይወፍርም ምንድ አሁን የምታዩት ይሆናል። እሱንም ከዛ ድስት ላይ ያደረግኩኝ እና አሁን በዚህ መልኩ ወተት ሰጥቶኛል። ግን አጠለልኩት እዚህ ጋር። ለምን የሹፋኑ ገለባ ደግሞ ጸጉራችሁ ላይ ሊገባ ይችላልና እሱ እንዳይገባ ብታጠሉት በጣም አሪፍ ነው። እኔ እንዲያውም ሁለተኛ ዙር በእንትኑ መትቸዋለሁ። እሱ ፓርት አልቀረጽኩትም። ለምን መጀመሪያው ወይ በነጠላ ማጥለል ነበረብኝ። እንትኑ ግን የሹፋኑን እንትን ቶሎ እንትን አይልም አይወጣም። እና ጸጉራችሁ ላይ ደግሞ ከተቀመጠ ያው እንደገና ብዙ ሰዓት ይፈጅባችኋል ለመታጠብ ማለት ነው። ከዛ በዚህ መልኩ ውሃ ጨመርኩበት። በርከት እንደሌለኝ ፈልጌ ውሃ የጨመርኩበት ደግሞ አሁን እሳት ላይ ሳረገው ደግሞ እራሱ እንዴት እንደሚወፍር ምታዩ ይሆናል። በጣም እራሱ ይወፍራል። በቃ እንደዚህ ሆነ። ወተቱን እንደዚህ ሰጠኝ። ምርጥ ወተት ነው የሰጠኝ። ከዛ ለአስር ደቂቃ እስቶፍ ላይ አደረግኩት። በተቻለኝ አቅም ቪዲዮዎቼን በነገራችን ላይ ለማሳጠር እየሞከርኩ ነው። ማለት ቪዲዮን እናንተንም ሳትሰለ አይታችሁ እንድትሰሩትና እንድትጠቀሙት ማለት ነው። ከዛ ያው አንድ ካሜራ እዚህ ጋር አልተመቸኝም ነበር እና አልተመቸኝም ነበር ከዛ ያው በዚህ መልኩ እየወፈረ እየወፈረ እየወፈረ ይመጣል። ምርጥ ክሬም ነው የሚሰጣችሁ። ምርጥ የጸጉር ውህድ፣ የጸጉር ክሬም ነው የሚሰጣችሁ እና በዚህ መልኩ ከተንተከተከልኝ በኋላ እዚ ጋር አወጣሁት በዚህ መልኩ አውጥቼዋለሁኝ። በጣም ምርጥ በጣም በቃ እኔ የምንለባላችሁ ልስላሴው ራሱ። ከዛ ኦሊቭ ኦይል ጨመርኩበት እናንተ ያላችሁን ቅባት ያላችሁን ዘይት መጠቀም ትችላላችሁ። በዚህ አጋጣሚና እኔ ያለኝ ነው የተጠቀምኩት እና ከዛ በመጨረሻ ልስላሴው ራሱ አጠይቁኝ እግዚአብሔርን አጠይቁኝ። በጣም ነው የምርጥ በቃ ፀጉራችን እንዴት እንደሚያለሰልሰው። መጨረሻ በእቃ እንደዚህ ጨመርኩኝና ይህኛው በሰራውበት ማግስት ነበር እንደገና የታጠብኩትና ፀጉሬን እዚህ ጋር እንደምታዩት እንዴት በቃ ተፈርዘዋል። ግን እንዴት እንደደረቀ አጠይቁኝ። ግን በቃ ሳበጥረው በጣም ነው የተያያዘብኝና በጣም ስለተያዘብኝ ሳበጥረው በቃ ቀጥታ ያለኝ አማራጭ ቀጥታ ውህዱን ተቀብቼ በራሱ ሰዓት ልስልስ ስለሚያደርገው መጀመሪያ ምን አደረኩ በውሃ ነከርኩት ግዴታ ነው ውሃ መንካት አለበት ውህዱን ደግሞ ዘልቆ ወደ ውስጥ እንዲገባ ማለት ነው ከዛ በዚህ መልኩ በደንብ ጸጉሪ ላይ አድርጌ በደንብ መሳጅ አድርገዋለውኝ ከዛ እየተፍታታ እየተፍታታ እየተፍታታ ነው የሚመጣው እየተያያዘው ማለት ነው የተያያዘው ጸጉሪ በቃ እንዴት እንደተፍታታ በራሱ ሰዓት ከራሱ ውልቅ ብሎ የሚወጣው ፀጉር ራሱ ይቀንሳል። እውነት ያው እናንተ ፍሪዝ በምትሰሩ ሰዓት ወይም ደግሞ እንደዚህ ውህድ በምትጠቀሙ ሰዓት በዚህ አጋጣሚ ጸጉር አይወጣም ማለት አይደለም። እንዳውም እኔ ጸጉሬ መውጣት አቆመ ነበር፣ አሁን ግን እየቆመ እያወጣ ነው ማለት ነው እና እየተነቃቀለ። ለምንድን ነው የሚነቃቀለው? አንዳንዴ ጸጉር አዳዲስ ጸጉሮች በሚበቅሉ ሰዓት የበፊቱ ጸጉሮች ደግሞ የቦታቸውን እየለቀቁ እየለቀቁ ይመጣሉ። ከጥንካሬ አንጻር ማለት ነው ጥንካሬ ሲያንሳቸው ጸጉር ጸጉራችን እና በዛም ነው ጸጉር ጸጉር ንቅል ብሎ ሲወጣ ምንም ችግር የለውም። በዚህ አጋጣሚ ሲረግፍ ነው ችግሩ። ከዛ ያው አንደኛ ዙር ታጥቤ እዚህ ጋ በሁለተኛ ዙር ትንሽ የቀረኝን አድርጌ ነበር። በዚህ መልኩ ጸጉሬ እንዴት እንዳያችሁት እንዴት እንደሚያምር ራሱ በጣም ነው የሚያምረው። በጣም ነው ውበት የሰጠውና በቃ ምን ልበላችሁ፣ የምር በአንዴ ነው በቃ በሙሽጡ ራሱ ምንም ብዙ አልወጣም፣ ብዙ ጸጉር አልወጣም። ግን ያለምንም ነገር ባደርግበት ባበጥረው የሚነቃቀለው ጸጉር ታየኝ ማለት ነው። በመጨረሻ ደግሞ እንደዚህ ታጥቤ ወጣሁኝ ማለት ነው። ከታጥቤ ከወጣሁ በኋላ ሁሌም ደግሞ የምላችሁ ነገር እንደዚህ እኔ በውስጥ ልብስ በማረገው ነው ማደርቀው እና በፎጣ ባታደርጉ እንዲሁም ደግሞ በስስ በጨርቅ ነገር ወይም በስስ ሹራብ ምናምን ካላችሁ በሱ ብታደርጉት አሪፍ ነው ማለት ነው። በዚህ አጋጣሚ ግን ሰብስክራይብ አድርጉኝ ምን ችግር አለ። ከዛ ምንም ነገር የለኝም ጭቃ ቅባት የሚባል ነገር የለኝም። እግዚአብሔር ካለ እሰራለው በቀጣይ የምለቀውም በቀጣይ የምጠቀመውም። ከዛ ቫዝሊን ኖርማል ቫዝሊን ነው የተጠቀምኩት ማለት ያለኝም በቃ። ከዛ ቤቢ ኦይል ተጠቀምኩኝ። ቤቢ ኦይል በነገራችን ላይ ለፀጉር እድገት በጣም አሪፍ ነው። ለፊታችሁም ለጸጉራችሁም ብትጠቀሙት በጣም አሪፍ ነው። ውስጥ ውስጡ ነው አድርጌ ጸጉሬን በደንብ መሳጃ አድርጌ ጸጉሬ ይህንን ይመስላልና፣ እግዚአብሔር ይመስገን። በቃ ቀለል ነው ያለኝውነ ለመናገር እና ለቻናሌ ግን አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቶኝ። ከዛ በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፈቃድ። ጭቃቅባት ራሱ የለኝም። እንዲሁም ደግሞ ከዚህ በኋላ ያው የጠየቃችሁኝን ሁሉ እሰራላቸዋለሁ። ይህን ኮንዲሽነር ግን ተጠይቄ ነበር። ስለዚህ ከዚህ በኋላ እሰራለሁ። ያው ልጅ የተነሳ ከዛ በኋላ በ